ይሄ ፕሮጀክት እንግዲህ ከኢንሳ ጋር በመተባበር የአዲስ አበባ ገቢዎች ቢሮ ሰራተኞች ላይ ካሜራ ሊገጠም እና በዚህ ሙስናን ለመከላከል እና ለመቆጣጠር የሚያስችሉ ስራዎችን ለመስራት ዝግጁ እንደሆነ አመላክቷል። ይሄ በጣም ደስ የሚያሰኝ ነው። እስቲ ቤተሰቦቼ ላይክ እና ሼር እያደረጋችሁ ኮሜንት ላይ ሌላ ማን ላይ የትኛው ተቋም ላይ ካሜራ ቢገጠም ደስ ይላችኋል፣ የሚለውን እስቲ ኮሜንት ላይ ጻፉ። ምናልባት ይሄ ቪዲዮ መንግስት ሰዎች ጋር የሚደርስ ከሆነ እነዚህ ቢሮዎች ላይ ደግሞ ትኩረት ተደርጎ እንዲሰራ ሌላ ካሜራ ማን ማ ለ ቢጎጠም ደስ ይላይ ገቢዎች ናይ ተጀምራል። ከዛ በኋላ መሬት አስተዳደር ነው፣ ክፍሎ ከተማ ነው፣ ትራፊክ ፖሊስ ነው፣ ቆበዴ ነው፣ ወረዳ ነው፣ ሙየት ጋ ነው ምትፈልጉት። እስቲ ኮሜንት ሐሳብ አስተያየት የተማረራችሁበትን ቢሮ ጻፉልኝ። ለዚ ከሉቢያ ሙሰግናች ዓለም እንዳልኳቸው እንግዲህ ሙስና አገር ገዳይ ነው። ጥቂቶች እየከበሩ ጥቂቶች መኪና ላይ መኪና ቤት ላይ ቤት ላይ እየደራረቡና ሚሊዮኖች ደግሞ እንዲራቡ እንዲጠሙ የሚያደርግ ነው። እንደምታውቁት አፍሪካ በወርቅ የበለጸገች በአልማዝ የበለጡ ፀጎች እንግዲህ እጅግ በጣም ሀብታም አህጉር ነች። ነገር ግን አፍሪካ በብድር የምታገኘው በእርዳታ የምታገኘው ቡና ሽጣ ወርቅ ሽጣ የምታገኘው ገንዘብ በሙሉ ወደ አውሮፓና ወደ አሜሪካ ነው የሚሸሸው። የአፍሪካ የጉስቁልና፣ የረሃብ፣ የስደት፣ የሞት፣ የእልቂት ሁሉ ምንጩ ሙስና ነው። ጥቂቶች ይከብራሉ፣ ሚሊዮኖች ቢሊዮኖች ደግሞ አፍሪካ ውስጥ እንዲራቡ እንዲጠሙ በሀገራቸው ተስፋ ቆርጠው በስደት እንዲሞቱ በባህርም በበረሃም እንዲሞቶ የሚያደርግ ጉዳይ ነው ሙስና። እጅግ በጣም ከባድ ነው። እጅግ በጣም እጅግ በጣም ለመናገር ከሚከብዱ በላይ እና ኢትዮጵያ ደግሞ ቀላል ለማይባሉ ዓመታት 3456 ብዙ ዓመታት ከዛ በላይ ለሆኑ ዓመታት ስትጎሳቆል የነበረች አገር ነች። ጦሮ ሙስና ተባብሎ ጦሮ ሙስና ተብሎ እንካል ሙስናን እንዲኮላከል የተደረገው ተቋም አገሪቱ ለረጅም ዓመታት እንድትዘረፉ ያደረገ ተቋም ነው። ተመልከት ጸረ ሙስና ተሆነ ራሳቸው በሙስና ተጠርጥሮ የሚገቡበት ሁኔታ ነበር እና ሙስና ጎዳይ ነው። ሙስና ሁሉም ህዝብ ሊረባረብበት የሚገባ ሁሉም ህዝብ ሁሉም ትንሹ፣ ትልቁ፣ የሃይማኖት ሰው፣ የተማረ ያልተማረ፣ ሀብታሙ፣ ድሃ ሁላችን ልንረባረብና አገር ልንታደግበት የሚገባ ነው እና እዚህ ጉዳይ ላይ ትኩረት አድርገን ሁላችን ልንሰራ ይገባ። እናንተ ደግሞ ኮሜንት ጻፉ። የተማረራችሁበት ካሜራ እንኳን ከደረት ላይ ከሰማይ ሁሉ ቢገጠም ደስ ይለናል የምትሉትን ተቋም ወይም ደግሞ እንደዚ አይነት ነገሮች እስኪ ጻፉልን። እስኪ ኮሜንት ላይ ለምን የቪዲዮ አንድ የመንግስት ባለሥልጣን ጋ ቢደርስ እዚ እዚ ላይም ለካ ትኩረት ማድረግ ይኖሩብናል የሚለው እንትን ሊሉ ይችላሉ፣ ሊረድት ይችላሉ። ካልሆነ ደግሞ ቢያንስ እናስዋጣችለን እና እውነት ነው ሙላችም ሙስና ና የመጨረሻ ቆሻሻ ነገር፣ የመጨረሻ ቆሻሻ ነገር። አንድ የኔ ከርስ እንዲሞላ ተብሎ ተመልከቱ፣ የሚሊዮኖች እምባ መፍሰስ የለበትም። እኔ መኪና ለመቀየር ቤት ለመቀየር ወይም ደሞ የሌለኝ ከሆነ ለመግዛት በማደርገው ርብርብ አገር መጎሳቆል ይሉባትምና፣ በእውነቱ ትኩረት ያስፈልጋል። ቁርታ ተመልካቴ እና በእውነቱ ርብርብ የሚያስፈልገው ጉዳይ ርብርብ የሚያስፈልገው ነው። እና እናንተ ኮሜንት ጻፉ፣ ይዞ ማረራችሁበትን ተቋም። እኔ አንዳንድ ቦታ ላይ እንደዚህ ጉዳይ ለማስፈጸም ሲሄድ ቁርጥ ቤት አለ። አይታችሁ ልብ ብላችሁ ከሆነ መሬት አስተዳደር፣ መንገድ ትራንስፖርት ምናምን አካባቢ ቁርጥ ቤቶች አሉ። እና ማን ነው ብዙ ጊዜ የሚጠቀመው? ሰራተኞች ሲጠቀሙ አይታችሁ ታውቃላችሁ ወይ? እስቲ ኮሜንት ጻፉ። ቁርጥ ቤት አካባቢ ምሳ ሰዓት ላይ ሲወጡ የት ነው የምታያቸው? ደሞዛቸው ስንት ነው? ምሳቸው ስንት ነው? የት ነው የሚንቀሳቀሱት? እና የደህንነት ሰዎች እዚህ ላይ ትኩረት አደርጉበት። እውነቱን ለመናገር ካሜራው ከተጎጠመ በኋላ ለምሳሌ አስር ሰራተኞች ላይ ካሜራው ተገጥመ፣ አስራ አንደኛ ተቆጣጣሪ ከሆነ እሱ አይቶ እንዳላየ ከሆነ ምን ፋይዳል ተቆጣጣሪው ተቆጣጣሪ ማን ነው ካሜራውን የሚቆጣጠረው ሰውዬ ማ ነው ከተቋሙ ውጭ አይሶሌትድ የሆነ ሰው ነው ወይስ ሰራተኞቹ ዋና ሀላፊያቸው ነው ይሄ ሁሉ መፈተሽ መቻል አለበት እና ቀላል ስራ አይመስለኝም ይሄ ጉዳይ ግብዳ ውጊያ ነው በጣም ግዙፍ ግዙፍ ውጊያ ነው በጣም ግዙፍ ውጊያ እና እነዚህ በቀላሉ የሚታይ አይደለም ካሜራዎቹ መገጠማቸው ጦር ነው የዜጎች ርብርብ የመንግስት ባለስልጣናት ርብርብ፣ የእያንዳንዳችን ድርሻ ያለበት ይመስለኛል። እንደዚህ በዋዛ መታየት ያለበት አይመስለኝም። እንደውም እኔ አንዳንዱ ሳስበው ካሜራን በእኛ ውጭ እኛ ራሱ ብንገጥመው እኛ እነሱ ላይ ከመቁጠም በላይ እኛ ራሱ ገጥመን ጉዳያችን አስፈጽመን ስንሄድ ወይ ካሜራውን በክራይ ፍላእንትና ሚሞሪያል ምንድን ይሄ የተቆረጸን ማስረጃ ለራሳችን ካስቆረን በኋላ ለተቋሙ መስጠት ምንችልበት ምንከራይበት እድሉ እራሱ ቢኖር መጥጥል ካሜራውን እሄዳለሁ ባለው ጉዳይ ነኝ። ጉዳይ እስኪፈጸም እጎጥማለሁ። ከዛ በኋላ ሲጨርስ ካሜራውን መልሼ መረጃዬን ይዤ እሄዳለሁ። ለምን ማስረጃው እኔ ጋር ስለሚቀር ከተበደልኩኝ፣ ጉዳዩን ወደ ሕግ ይዤ ስለሚሄድ እንደ ማስረጃ ሆኖ ስለሚያገለግኝ፣ ካልተበደልኩ ሰራተኛውም ካልበደለኝ፣ እኔም ካልበደልኩ ደግሞ በስም ማጥፋት ደግሞ ራሴ እኮሰስበታለሁ። እና ጉዳይ በጣም ጥልቀት ያለ ነው። ለምሳሌ አሁን እነዚህም መካከለኛና ከፍተኛ ግብር ከፋጅ እራሳቸው እንኳን ግጠሙ ቢባል ይገጥሙታል። እርጉጠኛ ካሜራው እርግጠኛ ራሳቸው በራሳቸው ወጪ ካሜራ ገጥመው ጉዳያቸውን አስፈጽመው እስኪወጡ ድረስ ሊጠቀሙትሉ ይችላል እና ይሄ ጉዳይ ቀላል የሚባል አይደለም። ለምሳሌ እንዳልኳቸው ካሜራ መገጠሙ በጣም ጥሩ ነው። ችግሩን ሙሉ በሙሉ አይደለም፣ በከፊል ሊፈታዊ ይችላል። በጣም ብዙ ነገሮችን ሊያቀለል ይችላል። በተለይ ተቆጣጣሪዎቹ ከዚህ ጉዳይ አይሶሌቲድ ከተቋሙ አይሶሌቲድ ሆነው በገለልተኝነት የሚከታተሉ ከሆነ ለምሳሌ ካሜራው ተገጥሞ የቢሮ ኃላፊ የገቢዎች የዛ ለምሳሌ የአንድ ክፍለ ከተማ የገቢዎች ኃላፊ ጋር ብቻ ሳይሆን ቁጥጥሩ የሚደረገው እስከ ላይ ድረስ እስከ ከንቲባ ጽሕፈት ቤት ድረስ ከሆነ ቁጥጥሩ የሚደረገው እሱ በጣም ጥሩ ነገር ነው። አንድ ሰው ብቻ የማይቆጣጠረው ካሜራን አንድ ሰው ብቻ የሚቆጣጠረው ከሆነ ከነሱ ጋር ወደ አሻጠር ሊገባ ይችላል የሚል ስጋት አለ። አንድ ሁለተኛ፣ ከቢሮ ውጭስ ነው። እንደምታውቁት ማንም የትኛውም ሙስና የሚቀበል ሰው ቢሮ ውስጥ አይቀበልም። ካሜራ ቢኖርም ባይኖርም ሰው ስላለ ከባድ ነው። እንደዚህ ተሰርቶም አይታወቅም በዓለም። ከቢሮ ውጭ እንዴት ነው ቁጥጥር የሚደረገው? አብዛኛውን ስራ የሚሰሩት ከቢሮ ውጭ ነው። ሙስና የሚሰራ ሰው በየትኛውም ዓለም እሽ ብር ቢሮ አይቀባበልም። በጉዳይ በገዳይ በኩል ነው። አሁን ጉዳይ ገዳይ በነገራችን ላይ አገር ገዳይ በሚለው እንያዘው። ጉዳይ ገዳይ፣ አገር ገዳይ በሚለው ብሩ የሚገባ በጉዳይ ገዳይ በኩል ነው። ጉዳይ ገዳይ ነው ለእነሱ የሚያከፋፍለው። ስለዚህ መሬት አስተዳደር፣ መንገድ፣ ትራንስፖርት፣ እንደዚሁ ገቢዎች ያሉ ጉዳይ ገዳዮች እነማን ናቸው የሚለው ደህንነቱ የበለጠ የደህንነት መስሪያ ቤቱ ክትትል ቢያደርግ የበለጠ መፍትሄ የሚኖረው ይመስለኛል። የበለጠ ሙስና አንድ ሰው ብቻውን አይበላው፣ በፍጹም በፍጹም። አንድ ቢሮ ላይ ያለ አንድ ሰራተኛ ብቻውን አምጣ ሙስናውን ለእኔ ስጠኝ ብሎ የሚበላ አይመስለኝም በግሌ አንድ ሰራተኛ ሙስና ሲበላ እናንተ የሚመስላችሁን ሀሳብ ትጽፉልኝ ያላቸው ከሱ ከአለቆቹ ጋር ተመሻጥሮ የሚበላ ይመስለኛል በግሌ ሳስበው እና ስለዚህ ኔትወርክ ያለው ነገር ነው በእርግጥም ሙስና በግለሰብ ደረጃ የሚሰራ ቢሆን ኖሮ ለመስራትና ለማነው ለመያዝና በቁጥጥር ስር ለማዋል ቀላል ነበር። ነገር ግን በግለሰብ ደረጃ የሚሰራ አይደለም። ሰዎች ብቻቸውን አይደለም የሚሰሩት ሙስና አላፊዎቻቸው ጋር ተመሻጥረው፣ ጓደኞቻቸው ባልደረቦች ጋር ተመሰጣጥረው የሚያደርጉት ክክልል ክክል እኔ ይህን ሰራለ አንተ ይህን ሰራልኝ የሚል መናበብ ያለበት በጣም የተደራጀ ኔትወርክ ይመስለኛል። እዚህ ኔትወርክ ላይ የሚሰሩ ስራዎች በአንድ ተቋም ወይም ደግሞ በግለሰቦች ላይ የተንጠለጠለ መሆን የለበትም። እንደዚህ ጋር ሁላችንም ልንረባረበት የሚገባ ነው። ስለዚህ እናንተ መንግስት ላይ ይገባል። እጅግ በጣም የተሰበሰበ ከባድ ችግሮች አሉበት የምትሏቸውን ተቋማት ብትጽፉ ጥሩ ነው። እንደገና እንዳልኳችሁ ለእኛም ቢፈቅድ ካሜራው ለእኛም ቢፈቅድ ጥሩ ይመስለኛል። ለሰራተኞቹ ላይ መገጠሙ ጥሩ ነገር ነው፣ ግን ለእኛም ቢፈቀድ እዚህ ጉዳዮች እዚህ ብሮች ላይ ስንገባ የሚገጥመንን ቀርጸን የምንወጣበት እድል ደግሞ ቢኖር የበለጠ የተሻለ የበለጠ። ለምን አንደኛ መንግስትን ከውጭ እንጎላግላለን፣ ሁለተኛ ደግሞ መረጃው እኛ ጋር ነው የሚቀረው። ተቆጣጣሪው አካል መረጃውን ይስጠኝ አይስጠኝ፣ እሱ ደግሞ ሌላ ጉዳይ። እኔ ጋር ቢኖር ግን በሰላም ከተስተናገድኩ ጉዳዩ እዛ ጋር ያልቃል። በሰላምና በጥሩ ሁኔታ ካልተስተናገድኩ ደግሞ መረጃውና ማስረጃው እኔ ጋር ይቆያል እና ተረባርበን ካሜራው ከእናንተም ከኛም ቢሆን ቁጥጥሩና ክትትሉ ከእናንተም ከኛም ቢሆን መረጃ መቀባበሉ እናንተ ለኛ እኛ ለእናንተ ብንሰጥ ጥሩ ነው ብዬ አስባለሁ። እና ለምሳሌ በተቋማት ላይ የመረጃ መስጫ ስልኮች አሉ። ቅሬታ ካላችሁ ወይ ደግሞ እና በዚህ ስልክ ደውሉ የሚላል ሰው ይደውላሉ ይደውላል፣ በእነዛ ስልኮች ይደውላል። ካልደወለ ለምን የሚለው ቼክ ማድረግ መከታተል፣ ሰዎች ያን እንዲጠቀሙ ያን መስመር እንዲሄዱበት ማበረታታት ያስፈልጋል። ይህኔ አሳሁን አሳ ሺሞቻችን ላይ ቀርግሽ ሄራርገ